ባለፈው ሳምንት ሸገር ሼልፍ ፕሮግራማችን የ1981 ዓ ምቱን የመፈንቅለ መንግሥት ሙከራ በማስታወስ ለወገንና ለሀገር ክብር ሜጀር ጀነራል መርዕድ ንጉሤና ኢትዮጵያ በሚል ርዕስ በልጆቻቸው ከተዘጋጀ መጽሐፍ ጥቂት ገጾችን አስደምጠናችሁ ነበር። ዛሬ ደግሞ ዝሆኑን በሴራ ከተሰኘ በሌተና ኮሎኔል በላይነህ ታዬ ከተጻፈና በቅርቡ ለንባብ ከበቃ መጽሐፍ የተወሰኑ ገጾችን እናስደምጣችሁ። በነገራችን ላይ ይህን ዝሆኑን በሴራ የተሰኘ መጽሐፍ አግኝታችሁ ብታነቡት ከዚህ በፊት ተጽፎ ያላነበባችሁት አያሌ ጉዳዮችን ወይም ካነበባችሁት የተለየ እውነታ የሚያሳዩ ነገሮችን ታገኙባቸዋላችሁ። ለማንኛውም ለመጽሐፉ ባለመብት ለሌተና ኮሎኔል በላይነህ ታዬ ሚታወቀው ሰፈር በፋርማሲ ስራ ከሚተዳደሩ ቤተሰብ የተገኙ ሁለት አማላይ ሴቶች አሉ። እነሱም በኋላ የሜጀር ጀነራል መርዕድ ንጉሤ ባለቤት የሆነችው ገነትና እህቱ አይልሳ ናቸው። እህትማማቾቹ በምቾት ያደጉ አይነ ግቡና በነጭ መርሰዲስ በከተማው ሽርብትን የሚሉ በመሆናቸው በከተማው ሰው ይታወቃሉ። እነዚህ እህትማማቾች ከሚታወቁበት ባህሪ ውስጥ አንዱ ወንዶችን በማጥመድ ችሎታቸው ነው። ወይዘሮ ገነት ወንዶችን የምታጠምደው ለሥጋዊ ፍላጎት ብቻ እንዳልሆነ ምርጫዎቿ ጠቋሚ ናቸው በአንድ ወቅት የኤርትራ ክፍለ አገር ፖሊስ የወንጀል ምርመራ ኃላፊ የነበረው ኮሎኔል ተፈራማሞ የተባለ የፖሊስ ኮሌጅ ምሩቅ ኢላማ ውስጥ ወድቋል ከተደጋጋሚ ግንኙነት በኋላ እንደወደደችውና ልታገባው እንደምትፈልግ ትገልጽለታለች ብዙም የማግባት ፍላጎት ስላልነበረው ጥያቄውን ችላ አለ እንዲያገባት ተደጋግማ በመጠየቅ አስጨነቀችው ሰስፔክት ዘወርስት የምትል አንድ የፖሊስ ዝነኛ አባባላለች። ትርጉሙ ጠርጥር ከገንፎም ውስጥ አለ ስንጥር እንደሚባሉ አይነት ነው። ኮሎኔል ተፈራ በቆይታቸው የገነትን አደገኛነት ተረድቷል። ከዚህ አረዳዱ ውጪ ለጓደኞቹ የተለየ የነገረው ዝርዝር ጉዳይ የለም። ብቻ የፈለገችው ካልሆነላት ልታስገድለው እንደምትችል ግን አልደበቀም። እውነቱን ለአለቆቹ ነግሮ እንዲያዛውሩት ተማጸነው። የፖሊስ ሌላው ምርጥ አባባል ሃ ሕይወት አድን ነውና፣ ኮሎኔል ተፈራ በጠየቀው መሠረት ከኤርትራ ተዛወረ። ከተዘረጋለት ወጥመድ ራሱን አስመለጠ ማለት ነው። ወይዘሮ ገነት ማምለጡ ቁርጥ ከሆነ በኋላ ሌላ የአደን ወጥመድ አሰላሰለች። ከኮሎኔል ተፈራም በተሻለ ለዓላማዋ ስኬት የሚያስፈልጋት አንድ ሰው ተገኘ። እኚህ የተገኙት ሰው ባለቤታቸው ያረፈችባቸው ልጆቻቸው ትልልቅ ስለሆኑ ማስቸግሩ በብቸኝነት በሰራተኛ የሚኖሩና የተሸከሙት ኃላፊነት ከባድ የሆነው ሜጀር ጀነራል መርዕድ ንጉሤ የሆነው ተገኙ። ጀነራል መርዕድ የኤርትራ ክፍለ አገር አስተዳዳሪና የጦሩ የበላይ አዛዥ ናቸው። ደሳቸው ከክፍለ አገሩ አስተዳዳሪነት በላይ የሚያስጨንቃቸው የወታደራዊ ጉዳይ ነው። ሙሉ ጊዜያቸውና አቅማቸውን ለዚሁ ሥራ የሚያውሉ ሰው እንደነበሩ ስለማቅ ጊዜ ኖሯቸው ስለ ሴት ያስባሉ ብዬ አልገምትም። ስለዚህም ገነትን እሳቸው አይተው አድነውና ፈልገው አገኟት ብዬ በግሌ አላምንም። ገነት ግን የፈለገችውን አድና በእጇ የማስገባት ብቃት እንዳላት ሲወራ ሰምቻለሁ። ሜጀር ጀነራል መርዕድ በገነት የማጥመድ ብቃትና በእሳቸው ቀና ቀናውን የማየት የግል ባሕሪ የተነሳ በቅፏ ውስጥ ወደቁ። አንድ ሴት ልጅም ወለደችላቸው። ወይዘሮ ገነት ለጀነራል መርዕድ ከምታደርገው ወደር የሌለውን እንክብካቤ በተጨማሪ ወደ ግንባር ለቁጥጥር ሲወጡ ለግንባር አዛዦች አገልግልና የሚጎነጭ ነገርም ትልካለች። ኑሮ በአስመራ ቤተ መንግሥት እጅግ ተመችቷታል። ብዙዎቹን የግንባር አዛዦችና የዋሰ መምሪያ መኮንኖች በቤተ መንግሥት እየጠራች ትጋብዛለች። ግብዣው በበቂ ምግብ የታጀበው እስኪ ነው የሚቀርበው መጠጥ ገደብ ስለሌለው ሆድ ያባውን ብቅል ያስወጥተዋልን እስከሚባለው ደረጃ የሚያደርስ ተደርጎ ይንዶቆደቋል። የፖለቲካ መምሪያው ኃላፊና የእኔ የቅርብ አለቃ ኮሎኔል ሸዋረጋ ቢሆነኝ አልፎ አልፎ ተሳታፊ መሆኑን ሰምቻለሁ። ኮሎኔል ሸዋረጋ ዘመቻን የመዋቅር ጥናትና የመሳሰሉትን ስብሰባዎች መካፈል ስለማይጥመው በአብዛኛው የምገኘው እኔ ነኝ። በየ ስብሰባው እኔ በመገኘቴ ጀነራል መርዕድ አልተከፉም። እንዲያውም በላይነህ ጎበዝና ቀና ልጅ ነው ብለው ለኮሎኔል ሸዋረጋ ነግረውት እሱ ሜን ነግሮኛል። ከዚህ የጎን መልእክት በኋላ አንድ ቅዳሜ ቀን ጠዋት ደወሉልኝ። እንደ ወትሮ ለሥራ ጉዳይ አይመስሎኝ ትእዛዝ ለመቀበል ወረቀትና እስክሪፕቱ አዘጋጅቻለሁ። የነገሩኝ ነገር ግን ፍጹም ያልገመትኩትና ያልጠበቅሁት ነበር። በላይነህ አንተ እኮ መኖሪያ ቤቴን አታቆ እስቲ ዛሬ ሰባት ሰዓት ናና ምሳ አብረን ብላ አሉ። ያለቃ ትእዛዝ ነውና በደስታ ጌታዬ ያልኳቸው ሰባት ሰዓት አናቱ ላይ ግቢ ውስጥ መኪናዬን አቁሜ በር ላይ ደረስኩ። ልክ በሰዓቱ መድረሴ ለምሳ ጓጉቼ ሳይሆን በውትድርና የወት ሰዓት ማክበር የምትለካበት አንዱ ሚዛን ስለሆነ ነው። ጀነራል መርዕድ በር ድረስ መጥተው ተቀበሉኝ። ወይዘሮ ገነትም ተከትላ ነበርና አስተዋወቁኝ። ዝነኛዋን ወይዘሮ ገነትን ለመጀመሪያ ጊዜ በአይን ያየው ግባ ብለው ወደ ሳሎን ሲወስዱኝ የሰራዊቱ የዘመቻ የመረጃ የትምህርትና የድርጅት መኮንኖች ተሰይመዋል። ሁሉም ከመቀመጫቸው ተነስተው ጨበጡኝ። ከመቀመጤ በፊት በነጭ ጨርቅ ወደ ተሸፈነ ነገር ሲወስዱኝ ለገለጻ ቦርድነት የተዘረጋ ይመስለኝና ገለጥ ሲያደርጉ ምራቅ የሚያስወጥ ሽንጥ ተንዠርጓል። ይችን ነገር ዘመድ ከአዲስ አበባ ስለላከልኝና እንዲህ አይነት ነገር ደግሞ ለብቻ ስለማይበላ ከወንድሞቼ ጋር እንቋደስ ብዬ ነው አሉኝ። እኔም እንኳን እንደ በላ ጋብዘውኝ እንዲሁ አይቼው እንኳን ብመለስ አምሮቱ ይወጣልኛል ብዬ ፈገግ አስደረግኳቸው። እንደ ተባለው ምሳው ቀረበ። እኔ ጌቴ፣ ሌላ ሁሉ በከተማ ዋለ፣ ትኩረቴ ወደ አሳዩን ጉዳይ ነው አልኳቸው። በደስታ ቀድሞ ተቆረጠልኝ። ወይዘሮ ገነትም ከሌሎች በተለየ ትኩረት፣ በደንብ እንድበላ፣ መብላት ያለበት እንዳንተ ያለ ወጣት ነው እያለች አስተናግደችኝ። ከሌሎች በተለየ እኔ ዘንድ እንግሊዝኛ ጣል ታደርጋለች። ከዚያ ውስጥ ትዝ የሚለኝ ዘ ፊውቸር ቢሎንግስ ቱ ዩ ሚለው ነው መጪው ጊዜ ያንተው ነው እንደማለት ነው። የምችለውን ያህል ከበላው በኋላ ምንም መጠጥ ሳልቀምስ ክላስ አለኝ ብዬ ሰናብቼ ወጣው። አስመራ ዩኒቨርሲቲ ማታ የዲግሪ ፕሮግራም እከታተል ስለነበር ነው። ከምሳውና ከመጠጡ በኋላ ምን እንደሚከተል አላወቅኩም። ጀነራል መርዕድ ያን የመሰለ ሽንጥትተው ይበሉ የነበሩት በሸክላ ድስት ትክን ያለ ሽሮ ነበር። ወይዘሮ ገነት ባለቤቷን ጋሽ መርዕድ ብላ እንደምጠራ ያወቅኩት ያን ቀን ነው። ወይዘሮ ጎነት በዚህ ሁኔታ አስመራ ቤተ መንግሥት ዓለሟን በመቅጨት ላይ ያለች፣ ጉድ መውጣት ጀመረ። በ1974 የቀይ ኮከብ ዘመቻ ጊዜ እጁን የሰጠው የሻቢያ የስለላ ክፍል የእስረኛ ጉዳይ ኃላፊና የሕዝባዊ ግንባር ኮሚቴ አባል ተክላይ ኤደን ወይም ገብረ ማርያም እጁን ሰጥቶ ለደህንነት መስሪያ ቤት ለፖሊስ ተቋምና ለጦሩ የመረጃና የዘመቻ ክፍል በስለላና በምርመራ ሥራ እገዛ እየሰጠ ነበር። ተክላይ የወይዘሮ ገነትን ገመናዊ አቅም ቸኩሎ ያሾለከው መረጃ የለም። የእያንዳንዱን መሥሪያ ቤት ጥንካሬና ምስጢር የመያዝ ችሎታ ሲገመግም ቆየ። ከባለሥልጣናትም ማን ከማን ጋር የቅርብ ግንኙነት እንዳለው አጠና። የክፍለ አገሩ ፖሊስ ዋና አዛዥ የሆኑትን ብርጋዴር ጀኔራል ታየ ባልኬርና የፖለቲካ ኃላፊውን ሻለቃ ሽፈራው መኮንን ለብቻ አገኛቸው። ለመንግሥቱ ኃይለማርያም ብቻ በቀጥታ የምትነግሩ ከሆነ አንድ ትልቅ ምስጢር ልነግራችሁ ነው ይላቸዋል። ሌላ ሰው እንደማይናገሩ ቃል ካስገባቸው በኋላ ወደ ምስጢሩ ገባ። የሜጀር ጀነራል መርዕድ ባለቤት ወይዘሮ ገነት መብራቱ የሻቢያ አባል መሆኗንና በየጊዜው ወደ ሻቢያ አመራር ወታደራዊ ምስጢሮችን የምትልከው በዋናነት እሷ መሆኗን ገለጸላቸው። ወታደራዊ ምስጢሮችን የምታገኘው ከባሏ ብቻ ሳይሆን በቤተ መንግሥት ውስጥ ግብዣ እያዘጋጀች አዛዦችን ትጠራለች። ገደብ የሌለው መጠጥ ይቀርባል። በሞቅታ ውስጥ የየግንባሩ ወሬ ይነሳል። የዘመቻ ዕቅድ ይተነተናል። ስለ መከላከል፣ ስለ ማጥቃት የሚቀር ነገር የለም። ሌላው ቀርቶ የት መቼ እንደሚያጠቁና ከማጥቃቱ መጀመር በፊት የመድፍ ድብደባ እንደሚካሄድ እየሰማች ወደ ግንባር እንደምትልክ የሚያቅ መሆኑን ያስረዳቸዋል። በተጨማሪም አስመራ ከተማ ለግዳጅ ለሚላኩ ፈዳያን ወይም ከሌላ የምትሰጥ መሆኗን ይገልጽላችኋል። ሁለቱ ኃላፊዎች ይህን ቃሉን በዝርዝር ተቀብለው ያስፈርሙትና ይሸኙታል። ሁለቱም የፈዳያን ከሌላ ሰጪ መሆኗን አስመልክቶ የወኒ ቤቱን መቶ አለቃ ከገደሉት ውስጥ አንዱ የሆነውና እጁን ሰጥቶ የመቶ አለቃውን አስከሬን ከተደበቀበት እንዲወጣ ያደረገው ሰው መኖሩ ትዝላችኋል። ይህንን ሰው አስጠርተው ፈዳይ በነበራችሁ ጊዜ ከለላ ከሚሰጧችሁ የከተማው የሻቢያ አባላት መካከል ማንን እንደሚያውቅ ሲጠየቅ የወይዘሮ ገነት መብራቱን በአንደኛነት ይለቅሳል። አንድ ተጨማሪ ማስረጃ ካገኙ በኋላ ምርመራውን አቀናብረው አብረው ጀኔራል ታዬ ይዘው ወደ አዲስ አበባ ይበራሉ። ለብርቱ ጉዳይ ፕሬዝዳንቱ እንደሚፈልጉ ቀጠሮ አስይዘው ገብተው በማነጋገር የምርመራ መዝገቡን ሰጧቸው። ኮሎኔል መንግሥቱ ጉዳዩ እንደደረሳቸው ጀኔራል መርዕድን ከአስመራ አስጠርተው የምርመራ መዝገቡን ያሳዩቸዋል። በፖሊስ በኩል ተጣርቶ መቅረቡን በመንገር ቤትህን አጥራ ብለው ያሰናብቷቸዋል። ኮሎኔል መንግስቱ በድርጊታቸው ሁለት ታላላቅ ትርፍ አትርፈዋል። አንዱ ትርፍ ጀነራል መርዕድ እንግዲህ በፈለጉ ጊዜ የፈለጉትን እርምጃ እንደወስድብህ የሚያስችል ሰነድ በእጄ ያለና ጸጥ ለጥ ብለህ እኔን ከማገልገል ውጪ ወለም ዘለም የለም የሚል መልእክት ማስተላለፋቸው ነው። ከዚህ በኋላ ጀነራል መርዕድ የመንግስቱ ዕቃ ሆኖ የማገልገል ወይም መንግስቱን የመገላገል ምርጫ ብቻ ነው ያላቸው። ሁለተኛው የመንግስቱ ትርፍ የኤርትራን ፖሊስ የሚመሩ ኃላፊዎችና ጦሩን የሚመራ አዛዥ ግጭት ውስጥ መክተታቸው እሙን ስለሆነ ከሁለቱ አንዱ በሥልጣናቸው ላይ የሚያስበው ክፉ ነገር ካለ በቀላሉ እንደሚያገኙ አረጋግጠዋል። ጄኔራል መርዕድና የክፍለ አገሩ ኢሰፓ አንደኛ ጸሐፊ ዶክተር ተፈራ ወንዴ እንደማይግባቡ ስለሚታወቅ በኤርትራ በኩል ለሥልጣናቸው የሚያሰጋ አደጋ የተቀረፈው ያህል ቆጥረዋል። በሜጀር ጀነራል መርዕድ በኩል ቤትህን አጥራ ማለት ሚስትህን ፍታ ማለት ስለሆነ ሚዋጥ አይደለም። ዝም ብለው መከታተል ሲችሉ ጠርተው ማሳየታቸው ዕቃ አድርገው ሊጠቀሙባቸው እንደፈለጉ እንደዚያ መሆን ደግሞ በቁም ሞት መሆኑ ገብቷቸዋል። በጉዳዩ ላይ ከሚስታቸው ጋር የሚነጋገሩ መሆኑ የሚጠበቅ ነው። ኮሎኔል መንግሥቱ ከሥልጣን ካልተወገደ በስተቀር አንድ ቀን ሰበብ ፈልጎ እንደሚበላቸው አምነዋል። ስለዚህ መፍትሔው መፈንቅለ መንግሥት ማድረግ ብቻ ነው። ከዚህ ክስተት በኋላ የጄኔራል መርዕድ ትኩረት ወደዚሁ የመፈንቅለ መንግሥት ጉዳይ ሆነ። የሻቢያ አባል የተባለችው ወይዘሮ ገነትም በጉዳዩ ላይ ከድርጅቷ ጋር እንደምትነጋገር ይጠበቃል ዘግይቶ በተሞከረው የግንቦቱ መፈንቅለ መንግሥት ሙከራ ሻቢያ ተኩስ ማቆሙ ዝም ብሎ የመጣ አልነበረ ይላሉ ሌተና ኮሎኔል በላይነህ ታዬ ዝሆኑን በሴራ በተሰኘ መጽሐፋቸው።